ሰላም ጤና ይስጥልኝ። ውድ መጠለያ ፖድካስት ቤተሰቦቻችን እንደምንሰምታችኋል። መጠለያ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሳ የምንጫወትበት ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ስለ ክረምትና ስለ መኖሪያ ቤት አያይዘን እናወራለን። አቶ ቻርነት መንግስቴ እንኳን ደህና መጣ። ወደ ርዕሳችን ከመግባታችን በፊት እስቲ ክረምት ምንድን ነው ከሚለው እንነሳ። ያው ክረምት ሁላችንም እንደምናውቀው ዝናብ የሚበዛበት ወቅት ነው። ግን ዝም ብሎ እኛ በምናውቀው ብቻ ሳይሆን ደግሞ ትርጉም አለው። ከቃሉ ጀምሮ ወቅቶች በአራት ነው የሚከፈሉት። እንግዲህ እያንዳንዱ ሶስት ሶስት ወር ይዞ ማለት ነው። ክረምት ከአራቱ አንዱ ነው። ቀጥታ ክረምት የሚለው ፍቺ ስራ ቃሉ የተገኘው ከግዕዝ ነው ይላል። የቃሉ ትርጉም ደግሞ ከርም ከረመ ሲሆን ትርጉሙ ወርሃ ዝናብ፣ ወርሃ ነጎድጓድ ዘመነ ባህር፣ ዘመነ አፍላቅ፣ ዘመነ ጠል፣ ዘመነ ደመና፣ ዘመነ መብረቅ ማለት ነው ይላል። እና እዚህ ጋ ዘመነ እንትን ዘመነ እንትን እየተባሉ የተገለጹት ሀሳቦች በጠቅላላ በክረምት ወቅት የምናያቸው ነገሮች ውሃው፣ መብረቁ፣ ምኑ፣ ድምፁ፣ ሌሎች ሌሎች ነገሮች ናቸውና እንግዲህ ሲጠቀልለው የክረምት ወቅትን ከሰኔ 26 እስከ መስከረም 25 ድረስ ባለው ጊዜ ውስጥ ነው ለዘጠና ቀናት ከሰኔ ጀምሮ ማለት ነው። ያው አብዛኞቻችን ሲመስለን ሰኔም የክረምት ወቅት ይመስለናል። ግን ሰኔ ማብቂያው ነው ወደ ክረምት የሚገባው እንጂ ሰኔ ወደዚህ ነው የሚጠቃለለው። መስከረም ደግሞ ሲሆን ክረምት አለፈ ብለን እናስባለን በተለምዶ እንደውም አንዳንዴ ቡሄ ካለፈ ክረምትን በዛው አለፈ ተብሎ ይነገራል እና በትክክለኛው ግን እዚህ ጋር በተቀመጠው እስከ መስከረም 25 ድረስ ክረምት እንደሚዘልቅ ነው። እኛ ደግሞ እንግዲህ በዚህ ክረምት መነሻነት ከቤት ጋር አያይዘን ልናወራ ተገኝተናል። ክረምት ማለት ይሄ ነው፣ በፍቺው በቀጥታ ያው እንግዲህ አብዛኞቻችን የምናስበው ክረምትን ከሰኔ እስከ ጳጉሜ ድረስ ባለው አድርገን ነው የምናስበው። ና እናመሰግናለን። እስቲ ከክረምት ጋር ተያይዞ በከተማችንም ብሎም በሀገራችን የመኖሪያ ቤት ኪራዮች ውድነት ይስተዋላል እና እንዴት ትመለከተዋለ ይሄንን ጉዳይ? እዚህ ጋር እንደ ኪ ሃውሲንግ ሳይሆን ወጣ ልበልና እንደ ችርነት ላሁራ መጀመሪያ ከዛ ወደ ኪ ሃውሲንግ ሐሳብ በኋላ ልንመጣ እንችላለን ካስፈለገ። ያው ክረምት እዚህ ጋር በተገለጸው ቅድም ባወራ ነው ወርሃ ዝናብ፣ ወርሃ ነጎድጓድ፣ ወርሃ መብረቅ እንዲህ እንዲህ ነው። በዚህ ሰዓት እነዚህ ነገሮች ይፈጠራሉ ማለት ነው። እነዚህ ነገሮች ደግሞ ለሰው ልጆች በጣም አስፈላጊ ናቸው። የሰው ልጅ የሚበላው ወይም ደግሞ በምግብነት የሚጠቀማቸውን ነገሮች ዘርቶ የሚያገኝበት ፍሬውን የሚያይበት ወቅት ነው። ይሄ ወቅት ሰው ወቅቱ እጅግ በጣም አስፈላጊ ነው። የሰው ልጅ ምድር ላይ እንደ ሰው ሆኖ እንዲኖር ህይወት እንዲቀጥል በጣም አስፈላጊ ወቅት ነው። በተለይ በኢትዮጵያ ኮንቴክስት ደግሞ ማጆሪቲው እንግዲህ በተደጋጋሚ እንደሚባለው 85 በመቶ ገበሬ በሆነበት ሀገር ክረምት በጣም አስፈላጊ ነገር ነው፣ መኖርም ያለበት ነገር ነው። ከዚሁ ጋር ተያይዞም ደግሞ ይመስለኛል በወቅቱ የሚፈጠሩትን ነገሮች ሽሽት የቤት ጽንሰ ሀሳብ የመጣው ብዬ አስባለሁ። እንደግል እንግዲህ ቤት ሲባል ወይም መጠለያ ሲባል፣ የዚህ ፖድካስት መጠሪያውም እሱ ስለሆነ ከሆነ ነገር የምንጠለልበት የሆነ ነገር የሚከላከልልን በሆነ ጥላ ስር ወይም ደግሞ የሆነ ዋስትና እንዳለን ፊልም የምናደርግበት ነው በዝናብ ሰዓት ዝናብ ሲዘንብ መብረቁን ድምፁን ስንሰማ፣ ብርሃኑን ስናይ፣ ከታች ጎርፍ ሲሆን መሰል ነገሮች ሲፈጠሩ፣ ኃይለኛ ንፋሶች ሲመጡ የምንጠለልበት፣ የምንሸሸግበት፣ የምንኖርበት ከዛ አልፎ ተርፎም ደግሞ ከዱር አራዊትም ከሌሎችም ጭምር ደግሞ የምንጠበቅበት እሳቤ ስለሆነ ያለው መኖሪያ ቤት የቤት አስፈላጊነት በይበልጥ የሚታወቅበት ወቅት ክረምት ነው ብዬ አስባለሁ። እርግጥ ነው ሁሌ መኖሪያ ቤት ያስፈልጋል ለሰው ልጅ። በተለይ ደግሞ ዘመናዊ ሰው በመጠለያ ውስጥ ነው ህይወቱን የሚመራው። በክረምት ወቅት ደግሞ የጥሩ ቤትን አስፈላጊነት በይበልጥ እንገነዘባለን። በጋ ላይ ያው ብዙም ዝናብ ስለሌለ የማያፈስ ቤት ይሁን አይሆን ላንለይ እንችላለን። ምናልባት ትንሽ ብራኖችን ልናይ እንችል ይሆናል። ግን ልክ ክረምት ሲመጣ ያ ነገር ጥያቄ ምልክት ውስጥ ይገባልና። ብዙዎቹ ቤታቸውን ወደ ማደስ ነገሮችን ወደ ማየት ወደ ማጠባበቁ የሚመጡት በክረምት ወቅት ነው። ስለዚህ የቤት አስፈላጊነት በክረምት ወቅት አንጻራዊ ይጎላል ብዬ አስባለሁ እና እንደው ኮንሰብቱ ራሱ መጣ ብዬ የማስበው ከዱር አራዊት ከምን ከመሸሸግ ባለፈ በክረምት ወቅት ካለው ፈተና፣ ቅድም እንዳልኩት ደግሞ በጣም አስፈላጊ ነው ክረምት በሌላው ሳይድ ማለት ነውና ክረምት ባይኖር ኖሮ ምናልባት እኛም ለሰው ልጆች ቤት ለማቅረብ እንደ ኪ ሃውሲንግ ፋይናንስ ሶሉሽን ላንኖር እንችል ነበረ። የሰው ልጅ ቤትን ዲማንድ ባያደርግ ኖሮ ማለት ነውና አንድ ቁንጽል ሀሳብ ነች። ከዚህ አንጻር ነው እንግዲህ ምናየው ያው ከዚሁ ጋር ተያይዞ አንዳንድ ጥናታዊ ጽሁፎች ለመመልከት ሞክሬ ነበር። እና በአንዳንድ አፍሪካ ሀገራትም እንዲሁም ከአፍሪካ ውጭ ባሉ ሀገራት እንደነ ባንግላዴሽ ባለው ሀገራት ላይ የክረምቱ ወቅት በሚመጣበት ጊዜ የዋጋ ጭማሪ በኪራይ ቤቶች ላይ የዋጋ ጭማሪ ይስተዋላል። እና ከዚሁ ጋር ተያይዞ ምክንያቱም ምንድን ነው ብዬ ስመለከት ከጎርፍ ጋር ተያይዞ ነው። ለጎርፍ ተጋላጅ በሆኑ አካባቢዎች የሚኖሩ ሰዎች ያንን ችግር ለመሻሽ ሲሉ ወደ ከተማዎች ይገባሉ፣ ወይም ደግሞ ጎርፋ የማይስተዋልበት አካባቢ ይገባሉ። ወደ እነዚ አካባቢ ሲጓዙ እንግዲህ እዛ ያሉ አከራዮች እንግዲህ የቤት ዋጋ ሲጨምሩ ይስተዋላል እና በናይጄሪያ በተደረገ ጥናት በ2022 ላይ ነው ጥናቱ የተደረገው ወደ 15 የሚጠጋ ጭማሪን ያሳያል ይላል እና ለእኔ ቁጥሩ አስደንጋጭ ነው። በእንደዚህ አይነት ልክ ይጨምራል የሚለውን ነገር እንግዲህ በሀገራችንም ስናየው ደግሞ እንደዚሁ ተመሳሳይ ነገሮች ይስተዋላሉ። ከዚሁ ጋር ተያይዞ የቤት ኪራይ ዋጋ ከመጨመር ጋር ተያይዞ የወጣው አዋጅ ምን ይመስላል? አዋጁ ብዙ ሰዎችን በውስጡ አካቷል። አንድ ሰው የቤት ተከራይ ለመሆን ከሱ ምን እንደሚያስፈልግ ከተከራየ በኋላም ደግሞ ከአከራዩ ምን እንደሚያስፈልግ እና ያ የውል ዘመን በትንሹ ለስንት ዓመት ሊዘልቅ እንደሚችል፣ በየስንት ጊዜው ጭማሪዎች ሊደረጉ እንደሚችሉ እና የተፈቀዱና የተከለከሉ ነገሮችን በዝርዝር ይዟል። ለሁለቱም አካላት መብትም በተመሳሳይ ደግሞ ግዴታም ይሰጣል። አከራይም ለተከራይም ማለት ነው። የተከራይ ፈተና ግን ያው ካነሳሹ አይቀር ብዙ ነው። የሆነ መፍትሄ ካልተበጀለት ይቀጥላል ወደፊትም ማለት ነው፣ በዚሁ መንገድ ከሆነ የሚኬደው። ቅድም እንዳልሹ ተከራይ በጎርፍ በሌሎች በምሰል ነገሮች ሌሎች ሀገሮች ላይ ጭማሪ ይደረግባቸዋል። እኛ ሀገር ወይም ደግሞ ዋና ዋና የሚባሉት ከተሞች ላይ ደግሞ ከጎርፍ ውጭም ብዙ ምክንያቶች አሉ ጭማሪ የሚደረግበት እውነት ነው። ልክ ክረምት አካባቢ ይብሳል ይብሳል። አንደኛ በክረምት ወቅት ቤት አይገኝም። ያው ብዙ ጊዜ እንሰማለን በወሬም ደረጃ፣ በተግባርም ደግሞ ገጥሞንም ሊሆን ይችላል። በክረምት አከራዮች አያባረሩም ጥሩ ከሆኑ፣ ካባረሩም ደግሞ መልሰው ሲያከራዩት ዋጋ ጨምረው ነው። ይሄ ዲማንዱ ያመጣው ነገር ነው። በክረምት ቤት በጣም ይወደዳል በኪራይ ምክንያቱም ፈላጊ በዛው ልክ ይጨምራል። ለምን ካልን በተለይ ዋና ዋና ከተማ ልክ እንደ አዲስ አበባ ያሉት ላይ ተማሪዎች ትምህርታቸውን ጨርሰው ተመርቀው ወደ ስራ ለመግባት ካሉበት ቦታ የሚፈልሱት ወደ እነዚህ ዋና ዋና ከተሞች ነው። ስለዚህ ዲማንድ ይፈጥራሉ። እነሱ ቤት ደግሞ ፊክስር ነገር ነው ሰፕላይ ቀድሞ የነበረ ነው ሊሆን የሚችለው ብዙ በየጊዜው ያን ያክል አይመረትም። በሀገር ደረጃ የሚያስፈልገን ያክል እራሱ እያመረትን አይደለም እንኳን በግለሰብ ደረጃ ማለት ነው። ስለዚህ ሁሌም ደግሞ ዲማንድ ሲበዛና ሰፕላይ ሲያንስ ውድነት ይጠበቃል። በቃ ኢኮኖሚ የሚሰራው እንደዚህ ነው። ሳይንሱ ይሄ ነው። ከዚህ አኳያ ክረምት ላይ ከፍተኛ የሆነ ዲማንድ ስለሚኖር የቤት ዋጋ ኪራይ ውድነቱ በግልጽ ይጠበቃል። ከዛ በተጨማሪም ደግሞ እንግዲህ ያው አንደኛው በክረምቱ ወቅት ብቻም ሳይሆን ሌሎች ምክንያቶችም አሉ። አንድ ሰው ተከራይቶ ቢኖሩ ከሆነ የቤት ዋጋ ኪራይ እንዲወደድበት የሚያደርጉት ከእነዚያ ውስጥ በተለይ በአዲስ አበባ ኮንቴክስት ብናወስድ ወደ ሌሎችም የክልል ዋና ዋና ከተሞች ሄደዋል። ፕሮጀክቱ የኮሪደር ልማትን በተመለከተ ወይ ደግሞ መልሶ ማልማትን በተመለከተ ያለው ስራ በራሱ የኪራይ ዋጋ ላይ የሚፈጥረው የራሱ ተጽዕኖ አለው። ያ ተጽዕኖ ማለት ነው ለምሳሌ አዲስ አበባ በቀጣይ አምስት ዓመት ውስጥ እስከ አርባ በመቶ ድረስ የሆነ ክፍሏ ፈርሶ ትለማለች ተብሎ ይታሰባል። ይሄ ሲሆን ያ የሚፈርሰው አካባቢ በሁለት ነዋሪዎች ነው። አንደኛ ኦነር ሆነው እዛ ላይ እየኖሩ ያሉ የቤቱ ባለቤቶች ናቸው። ሁለተኞቹ ደግሞ ተከራይተው የሚኖሩት ናቸው። ስለዚህ ያ አካባቢ ፈርሶ ለልማት እነዛ ሰዎች ከዛ ሲነሱ የቤት ባለቤት የሆኑት ምትክ ሲሰጣቸው ያልሆኑት ወይም ደግሞ ተከራይቶ እየኖሩ ያሉት ግን ሌላ አካባቢ ላይ ሄደው ተጨማሪ ዲማንድ ነው የሚሆኑት እነሱ ስለዚህ በተግባር እዚህ እንደምናየው ነው አዲስ አበባ እዚሁ ካዛንችስ አካባቢ በጣም በርካታ ቤቶች ናቸው ያሉት እነዚህ ቤቶች ፈርሰው ለኮሪደር ልማት እና ለሌሎች ፕሮጀክቶች ሲውሉ ቤት ውስጥ በባለቤትነት ይኖሩ የነበሩት ምትክ ሲሰጣቸው ተከራይ የነበሩት ግን ከዚህ ፈልሰው ሌላ አካባቢ ላይ ሄደው ተጨማሪ ዲማንድ ነው የፈጠሩት። እና እዛ አካባቢ ላይ ከዚህ ቀደም የነበረው የቤት ዋጋ በጣም እንግዲህ በራፍ ስቲሜሽን በእጥፍ እና መሰል ነገሮች እስኪጨምር ድረስ ደርሷል። እና የቤት ዋጋ የሚጨምርባቸው ምክንያቶች ብዙ ናቸው፣ በእኛ ሀገር ኮንቴክስት ማለት ነው። ክረምት ግን አንዱ ነው ብለን እናስብ እንችላለን። ልክ ነው? እንግዲህ አብዛኛው ተማሪዎች ለምሳሌ ተመርቀው ሲጨርሱ ያው የስራ እድል የሚገኘው ዋና ዋና ከተሞች ላይ ነው። ያንን ለማግኘት ሲሉ የቤት ኪራይን ይፈልጋሉ። ምክንያቱም ያው ጀማሪ ምሩቅ ተማሪ ቤት መግዛት አይችልም። እንኳን እሱ አደለም ከተማ ውስጥ ብዙ አመት የኖረ ሰው ያው የቤት ዋጋ ውድ ስለሆነ ለመግዛት በጣም አረጋቸው ሆንባቸዋል። እንዲሁም ከተለያዩ ክልል ከተሞች ደግሞ ለተለያየ የስራ እድል ብሎ ደግሞ የሚመጡ የተለያዩ ሰዎች አሉና ነገሩን ያባባሱ ይመስለኛል። በእኔ አመለካከት። ታዲያ ወደ መፍትሄዎቹ ስንመጣ ምን አይነት የመፍትሄ አቅጣጫዎች መወሰድ አለባቸው? ምን ቢደረግ ችግር ይቀንሰዋል? አንድ መፍትሄ ነው ያለው፣ በኪራይ ቤት ከመኖር የራስን ቤት ኦን ማድረግ። ይሄ ነው መፍትሄው በጥቅሉ የሚሆነው እዚህ ጋር ነው። እንግዲህ ጥያቄው የሚነሳው የራስን ቤት ኦን ማድረግ ሲባል ብዙ አይነት መንገዶች ወይም ብዙ አይነት አማራጮች ይኖራሉ። የመጀመሪያው መውረስ ነው እንግዲህ፣ ካለ የሚወረስ ካለ መውረስ ነው። መውረስ የሚችል ካለ ከቤተሰቡም ከሌላ መውረስ የሚችል ካለ፣ ካልሆነ ሙሉ ከፍሎ መግዛት ነው። ይሄ አማራጭ ነው። ከዚህ ደግሞ የተሻለው ከዋጋም አንፃር መሬቱን ገዝቶ በራስ መገንባት ነው። ይሄ በጣም ጥሩ የሚባለው ነው ነው። ኮስት ዋይዝም ሰው ሀሳብ ነው የሚሆነው። አንፃራዊ ጥሩ የሚባለው አማራጭ ይሄ ነው። ይሄ ካልሆነ የመጨረሻው አማራጭ ብዬ የማስበል አብዛኛው የማህበረሰብ ክፍል እንደ በጎ ስራም ጭምር እኛ ምናየው ከቢዝነስ ባሻገር ሲችፍ ሞዴል ነው። በኪ ሃውሲንግ አይነት ሲችፍ ሞዴል ሌላ ዓለም ላይ ብዙ ሺህ ሰዎችን የቤት ባለቤት አድርጓል። ተሞክሮ ከኤዥያ መውሰድ እንችላለን። በጣም ከፍተኛ የሕዝብ ቁጥር ያላቸው አገሮች የሚጠቀሙበት አይነት ሞዴል ይሄ ሲችፍ ወይም ደግሞ ሪቮልቪንግ ፈንድ ኮንሰፕት ላይ ያለ ወይም ኢኮኖሚስ ኦፍ ስኬል የሚባለው በጣም በብዙ አምርቶ ብዙዎቹን ተጠቃሚ ማድረግ የሚል እሳቤ ያለው ሞዴል ሌሎቹ ላይ በደንብ ሰርቷል። እዚህም ሀገር እሱን ነው እንግዲህ እኛ እየተገበርን ያለ ነው እና ይሄ ለብዙሃኑም ተከራዮች መፍትሄ ነው ብዬ አስባለሁ። አብዛኛው ተከራይ በገቢ ደረጃ አነስተኛ የሚባል ገቢ ወይም ዝቅተኛ የሚባል ገቢ ያለው ነው። ስለዚህ ለዚህ ተከራይ ለተባለው ግሩፕ አንድና አንድ መፍትሄ ብዬ እኔ ዛሬም ነገም ከነጎዳ የምናገረው የኪ ሃውሲንግ ፋይናንስ ሶሉሽን ሲኤችኤፍ ሞዴል ነው። ምክንያቱም እንግዲህ ስንት ዓመት እንደተከራየ ማሰብ ይችላል። አንድ ሰው በኪራይ ቤት ውስጥ ሰባት ስምንት ዓመት አሳልፎ ከሆነ የ7 8 ዓመት በኪራይ ህይወት ውስጥ አልፏል። በኪ ሲ ኤች ኤፍ ሞዴል በአስር ዓመት ውስጥ ቢበዛ የቤት ባለቤት ይሆናል ስንል እድለኛ ከሆነ በተመዘገበ በተወሰኑ ቀናቶችም ነው አይተናል። ሚያዝያ ሰላሳ ላይ ተመዝግቦ በ15ኛው ቀን የቤት ባለቤት ወይም እድለኛ የሆነ ሰው አለ። እድል ካልቀናውና የመጨረሻው ሰው ከሆነ ደግሞ አስረኛው ዓመት ወይም ሃያኛው ጣ ላይ የቤት ባለቤት ይሆናል። ስለዚህ በዚህን ያክል ጊዜ ውስጥ የቤት ባለቤት እንደሚሆን እርግጠኛ የሚሆኑበት ውል ይዞ ስለሆነ ጊዜው ደግሞ መምጣቱ አይቀርም። አስር ዓመት ወደኋላ ብንመለስ የዛሬ አስር ዓመት ወደኋላ ሄደን ዛሬን ስናስብ ሩቅ ይመስለን ነበረ፣ ግን ሆኗል፤ ይኸው መተናል። በተመሳሳይ አሁን ላይ ሆነን ደግሞ ወደፊትን ስናስብ እንደው እድለኛ ካልሆንና እሱም ሊሆን የሚችለው ሩቅ ይመስላል እንጂ ቅርብ ነው። ሶ ከዚህ ችግር ለመውጣት አንድና አንድ መፍትሄ ሩቅ የሚመስል ግን ቅርብ የሆነው ሲኤችኤፍ ሞዴል ነው ብዬ ነው የማስበው። እዚህ ላይ በጣም አጽንኦት የሰጠወት ነው ምንድነው፣ አብዛኛው ተመዝጋቢያችን እንግዲህ አሁን ከወደ 21 ሺህ በላይ ተመዝጋቢዎች አሉ በዚህ ሰዓት እና አብዛኛው በኪራይ ህይወት ውስጥ የሚኖር ደሞዝተኛ በገቢ ደረጃ አነስተኛ የሚባሉ የህብረተሰብ ክፍል ነው እና ትክክለኛ ታርጌታችን አሁን እያወራንበት ያለውን ጉዳይ ደግሞ የሚመለከተው ኮሚኒቲ ነው ብዬ ስለማስብ ነው። እና መፍትሄው የቅድሞቹን ያልኳቸው ናቸው። እነሱን ማድረግ ካልቻለን ግን ሲኤችኤፍ ነው ብዬ አስባለሁ። እርግጠኛነት እንግዲህ ይህንን ስል አከራዮች አይቀየሙም፣ ያው እኛም በዛው አከራዮችን ጭምር እየፈጠርን ስለሆነ ማለት ነው፣ ከራሳቸው አልፈው ለሌሎችም መሆን የሚችሉ እንደ ኪ ሃውሲንግ ፋይናንስ ሶሉሽን ይሄ ነው ብዬ አስባለሁ መፍትሄ። ያው እንግዲህ ይህ ሞዴል እኔን ጨምሮ ለአብዛኞቻችን ተጠቃሚ መሆን የምንፈልገው አሰራር እንደሆነ ተስፋ አደርጋለሁ። ታዲያ ይሄ ሞዴል ለማካከለኛና ለዝቅተኛ ገቢ ላላቸው ሰዎች ብቻ ነው የሚጠቅመው ወይስ ሌሎችንም የህብረተሰብ ክፍሎች ያካትታል? እንግዲህ እኛ በግሉ ዘርፍ ላይ የተሰማራ ነው። የሀገሪቷ የንግድ ህግ እንዳለ ሆኖ ደግሞ የሸማቾች ህግም አለ አይደለ? ሻጭና ገዢ የሚገበያዩበት ህግ አለ። በዛ ህግ መሰረት ነው የምንሰራው። ያም ህግ በሚለው የትኛውም ይህን ሞዴል ተጠቃሚ መሆን የሚፈልግ በህግ መብቱን ያልተነፈገ እድሜው ከ18 ዓመት በላይ የሆነ ከ18 ዓመት በታች ደግሞ ከሆነ በህጋዊ ወኪሉ ወይም ሞግዚቱ አማካኝነት መስተናገድ የሚችል ቅድመ ክፍያውን እንዲሁም ወርሃዊ ቁጠባዎቹን በተባለው ጊዜ በአግባቡ መፈፀም የሚችል ኢትዮጵያዊ ዜጋ ወይም ትውልድ ኢትዮጵያዊ የሆነ በጠቅላላ ተጠቃሚ መሆን ይችላል፣ ማለቴ ነው። ቅድመ ክፍያው ሲባል 83145 ብር ነው። ከዛም በየወሩ ከ2000 ብር ጀምሮ መቆጠም መቻል ነው። 83145ቱን በአንዴ እንኳን ጠቅልሎ መክፈል የማይችል ከሆነ እስቲ ወደ አባሎቻችን ወይም ደግሞ ወደ እጩ አባሎቻችን በደንብ እንቅረብ በሚል በአምስት ዙር ከፋፍሎ እንዲከፍሉላ አድርገናል። ስለዚህ እስከ 83 ሺህ ብር ድረስ አቅም ከሌለው 35305 ብር በመጀመሪያ ብቻ በመክፈል ከዛ የተቀረውን በአምስት ዙር ከፋፍሎ መመዝገብ ይችላል። እጣ ውስጥ መካተት ይችላል። የቤት ባለቤት መሆን ይችላል ብለን በዚህ ልክ ቀርበናል እና ይህን ማድረግ የሚችል በጠቅላላ መመዝገብ ይችላል። የዚህ ሞዴል ተጠቃሚ መሆን ይችላል። እንግዲህ በጣም ጥሩ የሚገርም ድል ነው። የሰማ ነው። ለማዕከለኛም ለዝቅተኛም ገቢ ላላቸው ህብረተሰብ ክፍሎች ከዚህም በተጨማሪ ደግሞ ቅድሚያቸው ከ18 ዓመት በታች ላሉ በወላጆቻቸው አማካኝነትም ተመዝግቦ የቤት ባለቤት መሆን ይችላሉ። ዲያስፖራውን የሚያማከለ መሆኑ ሁሉንም ማህበረሰብ ክፍል አቀፉ በጣም አሪፍ ነገር ነው። እንግዲህ ተመልካቾቻችን ከአቶ ቸርነት መንግስት ጋር ያለን ቆይታ ይቀጥላል። ከአፍታ ቆይታ በኋላ እንመለሳለን ተመዝጋቢዎችን የቤት ባለቤት እያደረገ በሚገኘው በኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር በመሆኔና የዚህ የተቀደሰ ዓላማ አካል በመሆኔ ኩራት ይሰማኝ። በኪ ሃውሲንግ አሰራር መሰረት የቤት ባለቤት ለመሆን ከእናንተ የሚጠበቀው 83145 ብር ቅድመ ክፍያ ከፍሎ በመመዝገብ ከዚያም በየወሩ እንደመረጡት የመኝታ ቤት አይነት ከሁለት ሺ ብር ጀምሮ መቆጠር ይሄንን ማድረግ ከቻላችሁ የቤት ባለቤት ለመሆን ብቁ ናችሁ ማለት ነው። ቀጥሎስ በዓመት ሁለት ጊዜ እድለኞችን ለመለየት በሚደረገው መርሃ ግብር ላይ እድለኛ ከሆኑ በመረጡት ከተማ የተጠናቀቀ ቤት በስሙ ተገዝቶ ይረከባሉ። በተለያየ ምክንያት የፋይናንስ ችግር ቢያጋጥማችሁ ኤችን ታክል ስጋት እንዳይገባችሁ ለዚህ ዓላማ ታስቦ የመጨረሻ ምስረታ ላይ የሚገኘው የፋይናንስ ተቋማችን ሙሉ ድጋፍ ያደርግላቸዋል። የካፒታል ክፍያዎቻችን በጠቅላላ ዝግ በሆነ የሂሳብ ቁጥር ውስጥ ከመቀመጡ በተጨማሪ አንጋፋው የኢትዮጵያ መድህን ድርጅት ሞርጌጅ ፕሮቴክሽን አሹራንስ ዋስትና ይሰጣቸዋል። በዚህ ከወለድ ነፃ በሆነ ሞዴል በአጭር ጊዜ ውስጥ የቤት ባለቤት መሆን ከፈለጋችሁ ተመዝገቡ። እንዳያመልጣችሁ ፍጠኑ። ዛሬውኑ ተመዝገቡ። አድራሻችን ካዛንችስ መናኸሪያ ረድኤት ሕንጻ ዘጠነኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል እንግዲህ ተመልካቾቻችን የመጠለያ ፖድካስታችን እየቀጠለ ነው። ከአቶ ቸርነት መንግስቴ ጋር ስለ ኪሴ ቺፍ ሞዴል እያወራን እየጫወት እንገኛለን። ያው መነሻ ሀሳባችን የነበረው ክረምትና የመኖሪያ ቤት ኪራይ ዋጋ መወደድ ጋር ተያይዞ ነው። እንግዲህ አቶ ቸርነት ሞዴሉ አዲስ ከመሆኑ ጋር ተያይዞ የህብረተሰቡ አቀባበል ምን ይመስላል? ቀጣይስ በምን አይነት መንገድ ይቀበሉታል ብለው ያስባሉ? በጣም ጥሩ እውነት ነው። ሞዴሉ አዲስ ነው። አዲስ ነው ማለት ግን ከዚህ በፊት በተለያየ መንገድ ተሞክሯል። የተወሰነም ደግሞ ተሰርቶበታል እኛ ይዘን የመጣ ነው። ሌላ ዓለም ላይ የሰራ ሌላ ዓለም ላይ ውጤት ያመጣ ብዙዎችን የቤት ባለቤት ያደረገ ወደ እኛ ሀገር ሲመጣ ግን የተወሰኑ ሀሳቦችን አገርኛ አድርገን አብዛኛው ጽንሰ ሀሳብ የነበረ ሆኖ ግን መሰረታዊ የሚባሉትን ጉዳዮች ግን ነካክተናል ከሞዴሉ ላይ ማለት ነው። ሌላ ዓለም ላይ የሚሰራ ሁሉ እዚህ ይሰራል ማለት አይደለም። ስለዚህ እዚህ እንዲሰራ ተደርጎ መቀየር መቻል ነበረበት። አንዳንድ ሀሳቦችን አንዳንድ አሰራሮችን ቀይረናል። በጣም ረጅም ወይም ደግሞ ብዙ የነበሩ ሰንሰለቶችን ሰብሰብ አድርገን ወይም ደግሞ አሳጥረን ሞዴሉን ይዘን የመጣ ነው። እንደተባለው ከሞዴሉ አዲስነት አንጻር የተቀባይነት መጠኑ አንጻራዊ በጣም ጥሩ የሚባል ነው። ምክንያቱም በዚህ ጊዜ ውስጥ ነው እንግዲህ ከሀያ ሺህ በላይ የሚሆኑ ሰዎች የቤት ባለቤት ለመሆን እየተመዘገቡ ያሉት። ከዛ በተጨማሪ ያው እንደ ሀገር የምንረዳበት ወይም ደግሞ የምናስብበት መንገድ ይኖራል። ከተማርነው ትምህርት አንጻር ማህበረሰቡ ካለው ባህል አንጻር ከዚህ በፊት ከነበሩት ከተፈጠሩት ጥሩም ሆኑ መጥፎ ጉዳዮች አንጻር ነገሮችን የምናስብበት መንገድ ይቀያየራል። ነገርየው እንግዲህ ምንድን ነው ለጠያየ ማነው ሶሪ፣ ነገርየው ምንድን ነው ምን ያየ በምን በራየ አይነት ነገር ነው። ሰው ከዚህ በፊት ያስደነገጠው የሆነ ጉዳይ ካለ ይህንንም የመፍራት የመሸሽ አይነት ነገሮች ይስተዋላሉ። በተወሰነ መንገድ ግን ያው እኛ ልዩነን እኛ ምርጥነን አንልም። በስራ ብንናገር ይቀላል በሚል ስራው ላይ ያተኩረን በውጤት በቁጥር እናውራ በሚል እዛ ላይ ነው እየሰራን ያለ ነው። ከዚህ አኳያ እኔ በጥቅል ኒሱ ደመድም ስለተቀባይነት መጠናችን እጅግ በጣም ጥሩ የሚባል ነው በአባሎቻችን ዘንድም ከአባሎቻችን ውጭ ባሉ እጩ አባሎቻችን ጭምር ኪ ሃውሲንግ ፋይናንስ ሶሉሽን በገቢ ደረጃ አነስተኛ ለሆነው ማህበረሰብ የመጣ መተማመኛ ተስፋ የሆነ ድርጅት ነው። በዚህን ያክል ማህበረሰቡ ገብቶታል ተቀብሎናል ብለን እናስባለን። ይህም ማለት ግን የሚቀረን ብዙ ነገር የለም ማለት አይደለም። አለ በጣም የሚቀሩን ስራዎች አሉ፣ ማህበረሰቡ ላይ ልንሰራ የሚገባው ማለት ነው። ያው ስማችንን አወቀው የምንሰራውን ስራ በተወሰነ መንገድ አወቀ፣ ማለት ጠንቅቆ አወቀን ማለት አይደለም። ስለዚህ በጣም በርካታ መስራት ያሉብን ወደ ህዝቡ ገብተን ወደ ማህበረሰቡ ሄደን ልናስረዳው እንዲገባው ከገባው በኋላ ደግሞ እንዲገባ የማድረግ ስራዎች ግን ይጠበቁብናል። እሱንም ነው አሁን እየሰራን ያለ ነው። የዚህም ፖድካስት ሀሳብ ይሄ ነው። ያው በተዘዋዋሪ መንገድ ይሄ ሀሳብ መነሳቱ አይቀርም ዞሮ ዞሮ ማውራታችን ማለት ነው። እግረ መንገድ ቢሆንም እንኳን ግን አትሊስት በዚህ አማካኝነት ብቻ ተመልካቾችን የተወሰኑ ሀሳቦችን እናስጨምጣለን ብለን እናስባለን። እና እንደ አይነት ስራዎችን አድርገን ግንዛቤውን እናሰፋለን። ለአብዛኞቻችን እንግዲህ በአሁኑ ወቅት የመኖሪያ ቤት ባለቤት መሆን በጣም ከባድ መስሎ የሚታይበት ጊዜ ነው። እና እንደዚህ አይነት መሰል ሞዴሎች መተዋወቃቸው ሁላችንንም የመኖሪያ ቤት ባለቤቶች እንደሚያደርገን ጥርጥር የለውም። እና በመጨረሻ አቶ ቸርነት ማስተላለፍ የሚፈልጉት መልዕክት ካለ ዕድሉን ልስጥዎት። በጣም አመሰግናለሁ። የመኖሪያ ቤት ዋጋ ውድነት ብዙዎቻችን የቤት ባለቤት እንዳንሆን አድርጎናል። ይሄ ሀቅ ነው። ወደዛም ወደዚህ የምንማሸሸው የማንደበቅበት ጉዳይ ነው። ስለዚህ ነገሮች በተመሳሳይ መንገድ የሚሄዱ ከሆነ ምንም የተለየጠ ለውጥ አይመጣም፣ ወይም ደግሞ አዲስ ነገር አይፈጠርም። እንደሚባለው ተመሳሳይ ነገር እያደረግን ቤት ከሰማይ ዘንብልኛል ብሎ መጠበቅ ሞኝነት ነው። አይሆንም በፍጹም ከሰማይ ሊዘንብ የሚችለው አንድና አንድ ውሃ ብቻ ነው፣ እሱም ከጠጠረ በረዶ ከዛ ውጪ ቤት አይዘንብም። የግል ጸሎት እንዳለ ሆኖ ደግሞ ጥረትም ጭምር ሊታከልበት ይገባል። አንዳንድ እድሎች በሕይወታችን ውስጥ የማይደገሙ አሉ። ከነሱ ውስጥ አንዱ የኪ ሃውሲንግ ኪ ሲ ኤች ኤፍ ሞዴል ነው ብዬ አምናለው። ለዛም ነው ማህበረሰቡ ገብቶት እንዲገባ፣ እንዲመዘገብ ተጠቃሚ እንዲሆን ዘውትር የምንወተውተው። ከዚህ አንፃር ወጣትም ይሁን ጎልማሳ እንደዚሁም ደግሞ አዛውንት የዚህ ሞዴል ተጠቃሚ ሆኖ ለራሱ፣ ለቤተሰቡ፣ ለልጁ፣ ለልጅ ልጁ ጭምር መተላለፍ የሚችል ሀብት ማፍራት ይችላል። መኖሪያ ቤት መኖሪያ ብቻ አይደለም ሀብትም ጭምር ነውእና ኮንፊደንስም ነው። ስለዚህ ይህንን ሀብትና ኮንፊደንስ የሆነውን አሴት ለማፍራት ኪሲኤችኤፍ ሞዴል አንድና ዋና አማራጭ ነው ብዬ አምናለው ለዚህ በኪራይ ቤት ውስጥ ለሚኖር ታርጌት ኦዲየንስ ማለት ነው። ይሄ ነው የዚህ ሞዴል ተጠቃሚ ሆኑ። ከማይደገሙ ድሎች መሀል የሆነውን ሞዴል ተጠቀሙበት እላለው በጣም አመሰግናለሁ ውድ ተመልካቾቻችን። ከአቶ ቸርነት መንግስት ጋር የነበረን ቆይታ ይህንን ይመስል ነበረ። በሚቀጥለው ሳምንት በተለያዩ ጉዳዮች በተለያዩ ሙያ ዘርፎች እውቅ ባለሙያዎችን እየጋበዝን እንጨዋወታለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንታዊ አዳዲስ መረጃ እንዲደርሰው የደውል ምልክት መጫን እንዳይረሱ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።